ፈረስህን ያለ ልጓም አትጋልበው። እንዴት ሰንብተሃል ወዳጄ? ሰላም ሰነበትክ? ሰሙነ ሕማማቱ እንዴት አሳለፍከው? ብልህ ነው የሚሻለው። እንዴት አለፍከው ብልህ? ሁለቱ እኮ ተራራ የሚያህል ልዩነት አላቸው። ለማንኛውም እንዳስተምህሮቱ ጥሞና ውስጥ ገብተህና ራስህን ለመግዛት እየታገል ካሳልፈው ከሆነ ታድለሃል። ብቻ እንዴትም አሳለፍከው፣ እንዴት ጊዜ ካንተም ከእኔም ፍላጎትና ቅም በላይ ስለሆነ የራሱን የምትጠብቆ ማለፎ አይቀርምና አልፎ ለበዓለ ትንሣኤው ደርሰናል። እናም ዛሬ ላይ ሆኜ አንተንም በዙሪያ ገባ ያለውን ሁሉ እንኳን ለመዳኛው ቀን አደረሳችሁ መዳኔ እናንተ ይሁን ብሏል በልልኝ አደራ። ሰሙነ ሕማማቱን አሳብቤ እኔም ሳምንቱን ጠፍችብ ከረምኩ አደል፣ እንዳትፈርድብኝ። በሰሙነ ሕማማት ማማ ድባቤን ከማናገር በአንድ ፊቱ አማላጅ መላእክቱን ተማልዶና ተማጽኖ እሱኑ ማናገር ሳይሻል የሚቀር አይመስለኝም። ማማ ድባቤ በጣም ይገርሙኛል። ያን ሁሉ ጨዋታ ያን ሁሉ ሳቃቸውን ምን የብረት ካዝና ውስጥ እንደሚከዝኑት ወይም በምን መንገድ ተቆጣጥረው አዲስ ማንነት እንደሚላበሱ ያስገርመኛል። ብታያቸው በሕይወት ዘመናቸው አንድም ቀን ስቀው፣ አንድም ቀን አውርተው የሚያውቁ እኮ አይመስሉም። እጅግ አስፈላጊ ሆኖ መናገር ቢኖርባቸውም እንኳን በምልክት ያናግሩህ ወይም ከምልክት ቋንቋቸው ጋር የማትግባባ ስትሆንባቸው ለራሳቸውም እንኳን ቢሆን ለመስማት በሚያስቸግር ለሆሳስ ሊያስረዱ ይሞክራሉ እንጂ የዘወትሯን እማማ ድባቤ ማየት ዘበት ነው። ሰው እንዴት እዚህ ድረስ ይሄድ፣ እዚህ ድረስ ራሱን ሊገዛ እንደሚችል ይገርመኛል። ለማንኛውም ብቻ በሕማማቱ ድምፃቸውን አጠፉብኝ። እማማ ድባቤ እንደ ዘመኑ ቴክኖሎጂ ሪሴት የተደረጉ ይመስል ከድሮው ቁሌትና ከገበር ምጣዱ ጭስ ጋር ድምፃቸውና ሳቃቸው አብሮ ግቢውን መሙላት የጀመረው ከቅዳሜ ምሽት ጀምሮ ነበር። እርግጥ እኔ ትንሽ አመሻሽቼ በመምጣቴ ቀድሞ የተቀበለኝ የግቢው የአውደ ዓመት አዋሻኪ መዓዛ ነበርና ዳናዬን አጥፍቼ ቀስ ብዬ ለመግባት የግቢውን በር ስከፍት ጆሮአቸውን ቀስረው ሲጠብቁ ይኖሮ እሳቸውም የሳሎኑን በር ከፍተው ብቅ አሉ። ወደ ቤተ ክርስቲያን ሊሄዱ መሆናቸውን አለባበሳቸው አፍ አውጥቶ ይናገራል። ድንገት በመገጣጠሚያችን መቋሚያቸውን አስቀድመው ራመድ ራመድ እያሉ ወሬ ቀለቡ መጣ። እየጠበቅኩ ነበር። እኔማ እንግዲህ ትንሽ አይቼ ካልሆነ ልደውልልህ ነበር። ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አለሽናፈጉ ደህና ሰዓት መጣህልኝ ሲሉኝ ፈልገውኝ ነበር አልኳቸው። አዎ ልታካሂደኝ እንጂ በዚህ ሰዓት ብቻዬን አልሄድ ሲሉኝ፣ አይ እሱስ ልክ ነው፣ ተመስገን ነው ለዚህ መድረሳችን። ደግሞ እንዴት ደስ እንዳለኝ አልነግሮትም አልኳቸው። ምናምንም ያስደስት ነገር አግኝተህ ነው ከመሸ እንዴ ድምፆት እንዴት ናፍቆኝ እንደነበር አልነገሮት። ማማድ ባቤ ታው እንጂ ድምፅ ናፈቀህ? በጣም እንጂ። ማማድ ባቤ ምኑ ነው የናፈቀህ ድምፅ? አልቆት እኮ ድምፅሽ ማለት እንዴት ነው? ጩኸቴ ነው የናፈቀህ ያቀረብህ እሱ ነው? አረ ሁሉም፣ ሳቀውም፣ ጨዋታውም ሁሉም በጣም ነበር የናፈቀኝ። ለዚያ ነበራ ሌላ ቀን የማታደረገውን በህማማቱን ክርዳድ እንደቀመሰ ዶሮ በግራ ቀኝ ሽክርክሪት ስዞረኝ የከረምከው ምን ላድርግ ብለው ነው? ክፉ ነገር እኮ አስለምደውኝ፣ ከባድ ነው። ማማድ ባቤ፣ ምን ክፉ አስለመድኩ? ወሬ ሳይሆን ቁም ነገር እና ጨዋታ። አታጭበርብረኝ አንተ ይልቃሁን፣ ቁርጡን ሩፋኤል ደረስ ይሸኘኛል። አሸኘኝም እንዴ፣ በደንብ ነው እንጂ የምሸኘወት። ማማድ ባቤ፣ አንተማ ሩፋኤልን እያሳዩ ሳይገርፉም አይቀርም እንዳ። ምን ይሻላል ልጄ? አንድ ቀን አይቀርም ግድ የለም እሱማ፣ አንድ ቀን ባትለው ሴት ይቀራል በሸክምም በለቅሶም ቢሆን ታጅበ አትከራት ሲሆን አስቀድመህ ሳትያዝ ያዝ የቁርጡ ቀን ሳይመጣ ብታደረገው መልካም ነበር። እሺ ማማድ ባቤ ሞክራለሁ። ጋቢ ደርበኝ ልምጣ አልኳቸውና ፈጠን ብዬ ወደ ቤቴ በመግባት ጋቤን ደርቤና መብራት ሲጠፋ ሲጠፋ መሬ የሆነችውን የእጅ ባትሬንና ወንድ ወንድ የምታሸትተኝን አጭር ቆመጤን ይዤ ከግቢ ወተን መንገድ ጀመርን። ወዳችንን ከቆምንበት ለመቀጠልም፣ ግንማ ማደባበይ በእውነት እለወታለሁ። ለካ ሁሉም ነገር የሚታወቀው ሲታጣ ነውና አልኳቸው። ካወቃው ሁሉም ነገር እኮ አጠገብህ ካለ በእጅ ያዙት የሚባለው ነው። ልጄ ግን አንተ እስካሁን የታምሽተ ነው? ናፈቁ ጋ ሳይሆን ሌላ ቦታ ነበርኩ። እንዴት ነው ከተማው ደህና ነው? ደህና ነው ማለት ታሟል ብሎይ ብዬ ጠየቅኩህ። አይ ማለቴ፣ ምኑ ነው ታዲያ የጠየቁኝ? ስሜቱን፣ ከተማው፣ ገበያው ሰው ምን ይመስላል? አመት በዓል አመት በዓል ይሸጣል። ውይ፣ እረ ያስዋሹኝ። ማማደባብ፣ እኔ እንደ ምንም ልብ አላልኩም። አንተማ ምኑን ልብ ትለዋለህ? ልጄ፣ ልብ የሚል ልብ ይበለው እንጂ ታድለሃል። በየአመቱ ገንዘብ አዋጥተው በሬ ለመጣል ሰንጋተራ የሚሄዱት ሰፈርተኞች በግተራ መገኘታቸውንስ አልሰማም። ምን አሉኝ? ማመድ ባቤ ልክነ አይሰማም። ይህ ምኑ ይሰማል? ይህ እኔንማ ማን ይሰማል? ልጄ። አይ እውነቴን እኮ ነው። ገንዘብ አዋጥተው ሰንጋሊ ጥሉ ተያይዘው በሬ ተራ ሄዱ ጓደኛሞች ደንብረው፣ በግተራ መገኘታቸውንስ አልሰማም። በሬው በጥሶ አንዳች አንጀትህን ይበጥሰው። እንዴ እውነቴን እኮ ነው። አውቀን አለ ለምታደናኩረኝ እንዲያውም ታዲያ በሬ ካላባረራቸው ምን ያስደነብራቸዋለማ? አማድባቤ ከበሬ የበለጠ ቀንዳም ሲያባረራቸውስ፣ ከበሬ የበለጠ ቀንዳም እና አለ። አይ አንተ ልጅ ያዋህን እና በሬ ቢደነብር ወይ ዛፍ ላይ ወጥተህ ወይም አንዱ ተጠልለህ እኮ ታልፈዋለህ። ኑሮ ሲያስደነብርና ሲደነብር ነው እንጂ ክፉ። ልጄ እነዚህኞቹም አድለኞቹ ዳንብ ነው ያረፉበግ ተራ የበጉን ሲሰሙት ከበግተራ ተራ ደንብረው ደግሞ የት እንዳረፉ አላቸው። እንጂ ማለት የዶሮዋን አልሰማህም? ደግሞ እሷ ምን ሆነች? ዶሮዋ ፌንት ነቀለች አሉ እኮ። አልሰማህም? ዶሮ የሰውንም አለምደነዋል። መጨረሻው ሳው ላይ ሆነ እንጂ አልገባኝም። ሳልነግርህ ምን ይገባል? መች ነገርኩህና? ገና አይ ገርሞኝ እኮ ነው ዶሮ ፌንት ስትነቅል እየታየኝ። ከታየችህም ግሩም የእውነት ነው። ግንም አማድባብ ምኑ ዶሮ ፌን ታርጋለች የሚሉኝ? እና በዚህ ዘመን አይሆንም የሚባል ነገር አለ? ይልቅ እውነት ነው ወይ አይ ከምትል ምን ሆና ምን ገጥማት በምን ምክንያት ባልከኝ እሱንም አልኮት ታው። እንዴ አልኮትኮ አላልከኝም? የዶሮዋን አልሰማህም ወይ ብልህ ምን ሆነ ቻልከኝ እንጂ ፌንት ነቀለ ስልህ ምን ሆና ብለኛል፣ አላልኩትም። አታጨናበር አንተ። ዶሮዋንም ፌንት ያስነቀሏት ማጨናበር በዝቶባት ነው እንዴ? የምሮን ነው እንደማመደባ ታዲያ በዚህ ሰዓት በደረግ ለሊት መንገድ ለመንገድ የምታስለፈልፈኝ ቀልድ ኖሯል። ቀልድ ከመሰለ በቃ ተወው ይልሄድበት። አዎ የዶሮዋንማ ማሳይነግሩኝ አለቀውትም። ማማድባቤ ለሊቱ ሙሉ እኮ እሷን ሳስብላ ነጋ ነው አንግተም ካገኘው እንደ ኑሮ የሚያባዝናት አንድና ብትሆን ዶሮ በምን ምክንያት ፌንት እንደምትሰራ ባልጠፋት። እሺ አሁን ንገሩኝ። ዶሮማ ያልኩህ የበሬ ዋጋ ከበሬ ተራ አስደንብሮ በግ ተራ እንደጣላቸው ጎረቤታሞች፣ አንዷ ደግሞ ብሯን ቋጥራልህ፣ አባዋራማ ማስፈሰኪያ ዶሮ አልገዛ ዶሮ ተራ ትሄድና

ብለህ ደግሞ ቆይተህ ከማዘጋጃ ቤት ወረቀት አላት ሳትለኝም አትቀር። አይኔ አይኔ አይኔ እንዴ እውነት እኮ ነው። ማማድ ባቤ ምን ሆነብ እውነትህ ቄብ ማለት እኮ ያው ነው ያላገባች እና ያው እንቁላል መጣል ያልጀመረች ማለት አይደል? ቃሉ ጠፋ እንጂ ነገር እየውስ ገብቶሃል ይሆነልህ። እናልህ ብቻ ሴትየዋ ያችን ቄብ ዶሮ ታነሳልህና መቼም ዶሮ አያሽካነናና ቅብጥብጥ እኮ ብዮታለሁ ያላገባችሁ ና ነው፣ አይተከበጠበጠችሁ አሁን የማይሁን ላልኩ እኮ እና ዶሮ አልያዝ ብላ እየተንደፋደፈችና እየተወራጨች፣ ከእጇ ላይ መንጭቄ ካልወረድኩ ስትል ጠበቅ አርጋይዛ በእጇ እያገላበጠችና እንደ መመዘን እያለች ስንት ናት ብላ ባለዶሮዋም መጠየቅ እሺ ባለዶሮዋም ሴትዮ ገዥዋጅ እጅ ላይ እያስካካች ካላፈትለኩ የምትለው ቄብ ዶሮዋን ባይኗ መዘን ታረግልህና፣ ሶስት ማለት ይህ እኔ ገዥም ደንገጥ ትልልህና፣ ሶስት ማለት ሶስት ስንት ስትላት፣ ኮራ አብላ ሶስት ሺህ አለችልሃ። ዶሮዋን እናሳ ታዲያ ጨዋታ አለመመጣ ብለህ እሺ ገዥ የሰማችሁን አላምን ብላ ፊቷን በመገረም አኮፋትራ ደግማ እኮ ነው ሶስት ሺህ ማለት ሶስት ሺህ ብር ነው ስትላት፣ ሻጭ እንዳቀረቀረች አዎ ስትልልህ፣ ሴትዮዋ እጅ ላይ ያለችው ዶሮ ፈርገጥ ፈርገጥ እንደ ባለ ብላ በጥፍሯ ሴትዮዋን ቧጨር ቧጨር፣ አንገቷን ሰበር አርጋ ክልትው ዶሮ እና ሴትዮዋ እጇ ላይ ያለችውን ዶሮ መለስ ብላ ስትመለከታት፣ የአካል በረርኩ የሚለው ቅብጠቷ ቀርቶ ዝንፍል ልብላልሃለች። እሺ ጠዋሴን ትልልህና ያውልሽ ብላ ዶሮዋን ለባለቤቷ ማቀበል። ባለቤቷ የዶሮዋን ተቀብላ ታያታለች። ያቺ ያዙ ልቀቁኝ የምትል ዶሮ ክንትስ ብላ የለችም። በጩኸት ዶሮዬን ገደለችብኝ ዶሮዬን፣ ዶሮዬን አንቺ ምን አድርገሻት ነው ጨመቅሻት፣ አፍጠንሻት፣ ገደልሻት እያለች አገር እያዛለች ልሃ። የዶሮዋ ባለቤት እናሳ ምን ይሆነኝ ብላ ለምን ይ እንዴ አንተ ደግሞ እየነገርኩ ዶሮ ጭምቅ ጨምቃ ገደለች ቢብላ ነው። ከዚያ በኋላ ማምን አካባቢው ተተራመሰልህ። ፖሊሶች መጥተው ምንድን ነው፣ ምን ተፈጠረ ሲሉ ባለቄብ ዶሮ ሄቺ ግቡ፣ ጨካይ ሴት ደህናን ንቋን ዶሮን፣ እንስሳን በእጇ ጭምቅ እፍን አድጋ ገደለችብኝ፣ ዶሮን እጇ ላይ ነው የሞተችሉት እያለይ ስታነቃቅስልህ፣ ገዥን በበኩሏ በፍጹም እኔ ምንም አላረኩም እያለች እየማለች እየተገዘተች ስታስረዳ፣ አንዱ ፖሊስ መቼም አልፎ አልፎ ቢሆን አስተዋይ አይጠፋም አይደለ፣ አንቺ ስብቶኝ በሰላም አገር ይችን አንዲት ዶሮ እንዴት ሶስት ሺ ብር ያለሽ ግፍ አይደለም ደጎሽ ሲል፣ ሌላውም ሁሉ እየተቀባበለ የእያፉን ሲነጋገር፣ አንድ ሴትዮ አሁን እንደው እንደ አንቺ ስኒ እንደው ይቺ ዶሮ

የልጁን ስም ንጉሱ ሁሉ ያወጣልህና ያ ልጅ ገና ከራስ ቤት ወጥቶ መጎለትም መድሃም እንደጀመረ ይሞትልሃል። ውይ ውይ! ምን አግኝቶት እሱን? እኔ ምን አውቅልሃለሁ? እሱን ጠይቀው እንጂ ብቻ። አንድ አሸማሪ የሰፈሩ ሰው የታምራ ልጅ እንዳው ምን አግኝቶት ሞተ ቢሉት፣ ስሙ ከብዶት ሞተ ማለቱ ይነገራል። ዶሮም ዋጋው ከብዶ አፌን ታረገቻ። የዘንድሮ ልዩ ነው ልጄ። ህሊና ልቦና የሚባል ነገር ጠፍቶ የሚወራው የሚነገረው ነገር ሁሉ የሰው አይመስልም። ለዚህ ነው ይበላው እንጂ ተርበው ይቈርሰው እንጂ ያወራው የማያጣው የጠላፊ ሰበር ሰው በዘንድሮ ገበያ ከበቅርጫ ጀምሮ ወሬው በአይነት በአይነት ሲቀርብለት ዶሮ እንኳን የራሷን ዋጋ ስትሰማ ማመን አቅቷት ፌንት ነቀለች። እቻ ነው በእውነት ያስብላል። ሁሉም ነገር እኮ መቆም ያጣ ተተኮ ሰማም አድባቤ። እንደው ግን ምንድን ነው የሚሻለው? እኔ የሚገርመኝ ልጄ የነጋዴው መጨመር ሳይሆን የገዥው ግፊያ። በተለይ ደግሞ ይሄ ደልሎም፣ መሬት ሽጦም፣ ሰርቆም፣ አጭበርብሮም፣ ጉቦ በልቶም፣ ግፍ አርብቶም የከበረው አዲስ ሀብታም የሚያደርገውን እኳ ሰጥቶታል ልጄ የተጠየቀውን እንዴት ለምን ሳይል ሲመዠርጥ፣ ገንዘቡን ከዛፍ ላይ የሸመጠጠ እንጂ ነግዶ አትርፎበት ሰርቶ ከብሮበት እኳ አይመስልም። እያወጣ ሸ ሲያደርግ ላይ እንደሆነ ጉድ እኮ ነው የምትለው። እና ምስኪኑ ድሃው ምን አባቱ አያርቅ አያርግ። ገበያውም እሱን ተከትሎ አብዶ አሳብደዋል። መጨረሻው ስማማ ድባቤ፣ መጨረሻው እኔ ምን አባት ያውቅልሃለሁ ልጄ። መጨረሻው ማይናፍቃል። ሩጫው ፈጣን ነው፣ የምንደራረስ አይመስልም። ያለው ቀሪ ነገር ጸሎታችን ብቻ ይመስላል። እሱ በኪነጥበቡ የሚያረገው እናድርግልን እንጂ አይመስልህም? ሲሉኝ ሩፋኤል ደጅ ላይ ደርሰን ነበርና ዘጠኝ ሰዓት ላይ ተመልሼ መጥቼ ልወስዳቸው ተነጋግረን ወደ ቤት ተመለስኩ እላሃለሁ። የዘንድሮ ገበያ ነገር አንተንስ አልገረምህም? ወዴት ድረስ ይሄድ ይሆን የሚል ጥያቄስ አላጫረብህም? መፍትሔውስ አልናፈቀህም? ሥራችን ከኑሮ ጋር ሽቅድምድም ሆኖ ያዝኩት፣ ጨበጥኩት ስትል እየራቀ እያፈተለከ በመሄድ ላይ ነው። ፈረሱ ልጓም አልቦ የሚፈረጥጥ ከሆነ ለያዥም ለገናዥም ያስቸግራልና የልጓሙን ነገር በጊዜ መላ ማለት ያስፈልግ ይመስለኛል። በተረፈ አንተ የዚህ የኑሮ ምዝግዝጎች ነገር ምን ይሻላል ትላለ? እንዴት ቢደረግ ሁኔታውን ማርገብ ይሻል ይመስልሃል? የምትለው ሐሳብ ካደባከን አካፍለኝ። የዛሬው የእኔ የፋሲካ ወጌ ግን ይኸው ነው። ቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ።